መፈርፈር ፈለገ ብቻውን። በእናታችሁ ብሩኬ ማረጎን ነገር አፋችሁን አትክፈቱ። እንደዚህ እያላችሁ ብሩኬ እንደዚህ አይናገር። ብሩኬ እንደዚህ የሚያስብ በክት ጭንቅላት ያለው ሰው አይደለም። እሺ፣ እኮ ቤተሰብ አመት በዓል ሲመጣ ሀይሜና ብሩኬ ላይ ያለው የሰው አይ፣ ምንድን ነው የሚባለው? ምን ምንድን ነው የሚባለው? ባለፈውም እንደዚሁ አመት በዓል ሲመጣ በቃ ለመገዳደድ በቃ የተፈጠረ ነገር አሁንም ይሄ ነገር እንደዚህ ተፈጠረ። ምን ጉድ ነው? ቆይ ምንድን ነው አመት ባል ሲመጣ እንደዚህ የሚያጣላቸው ነገር? እውነት ይሄ ነገር በጣም ያስፈራል። እግዚአብሔር ለወደፊትም ጥሩ አይደለም እንደዚህ ማድረግ። አመት ባል ሲመጣ እንደዚህ መጣላት፣ እኔ እንጃ። እኔ ጥሩ አይመስለኝም። እውነት ነው የምናገረው። ትናንትና እንግዲህ አይታችኋል፣ ብሩኬ ምን ያህል ተከፍቶ ምን ያህል ከብዶት እንዳለ ተናግሯል። ደግሞ ዛሬም ሀያ አራት ሰዓት ላይ እንግዲህ እንዳደረገው ከፍቶኛል ብሎ የተሰበረ ልብ ነው ያደረገው ማለት ነው። በጣም ነው ያዘንኩት። በጣም አዝኛለሁ። አንዳንድ ሰዎች ለምታደርጉት ነገር እባካቸው ተጠንቀቁ። ትላንትና ብሩኬን ምን ሲሉት ነበር መሰላችሁ? ብሩኬ መኪና ከገዛ በኋላ ብር ካገኘ በእሷ ጉልበት ካገኘ በኋላ ሀይሚን እንለያይ ወስኛለሁ ብቻን ብቻዬን ኤድሊስ መሳፈር ፈለገ ብቻውን በእናታችሁ ብሩኬ ማረጎን ነገር አፋችሁን አትክፈቱ። እንደዚህ እያላችሁ ብሩኬ እንደዚህ አይናገር። ብሩኬ እንደዚህ የሚያስብ በክት ጭንቅላት ያለው ሰው አይደለም። እሺ ስነ ስርአታችሁን ያዙ። እንደዚህ ቲክቶክ መንደር ላ አፋችሁን ስትከፍቱ ሰምቻለሁ። ትላንትና ማታ ቁጭ ብዬ እየሰማኋችሁ ነበር። ብሩኬ ብር ስራ አገኘ ነው አይሚን በቃ ምናምን እያለ ብሩኬ ምን አደረገ? ብሩኬ ምንድን ነው ያደረገው? እስኪ እዚህ ጋር ንገሩኝ። የሆን ነገር ሲጠፋ ብሩኬ ላይ ሲጥ የምትሉት ነገር ብሩኬ እዚህ ጋር ምን አደረገ እንዴ? ሞትን እየተመኘ ያለ ወጣት እኮ ነው። በአሁኑ ሰት እንቅልፍ አጣሁኝ ልሞት ደርም በቃ ሞት ነው የምመኘው ብሞት እሷ እያለ እየተናገር ያለ ልጅ እኮ ነው እንዴ። ምን አደረገ ደግሞ? እሺ ይሁን እሺ አላችሁ እነ እሺ የሃይሚኒስ ፎቶ ደግሞ አንዳንዶች ደግሞ የብሩኪ ሃያ ሃይሚኒስ ፎቶ መዘግዘቅ ምንድን ነው የሚጠቅማችሁ? ምንድነው ሷን ዘቀዘቃችሁ? ምንድነው ይጠቅማችሁ? ሁለቱም ያሳዝናሉ። ሁለቱም አንጀት ይበላሉ። በጣም ነው የሚያሳዝኑ ሁለቱም። ይሄ ነገር እንግዲህ ዛሬ ያበቃል ተብሏል። እንደሰሞት ዛሬ ያበቃል፣ ዛፍ ዛሬ ይሄ ነገራቸው ያበቃል። በጣም የሚገርማችሁ ነገር ሃይሚ ፕራንክ ነው ካላለች ይሄን ነገር ብሩኬ እንደሚቀጥልበት አውቃላችሁ። ይሄን ነገር ብሩኬ እንደማይቀበል ሃይሚ ፕራንክ ነው ካላለች ይሄን ነገር አይቀበለውም ብሩኬ። ይሄ ደግሞ ችግር አለ ታዩታላችሁ። ደግሞ ለምን ደበቅሽኝ? ለምን አልነገርሽኝም? እሺ እኔ ምላችሁ ማለት ነው ሀይሚ ያኔ ልጁ አስገድዶኝ ነው ቀለበት ያደረገልኝ ካለች፣ ብሩኬን ከፈራችሁ የብሩኬ ወንድም አለ አደለ እንዴ? ቤተሰብ አለ አደለ እንዴ? አትናገርም እንዴ? እሺ እሱ እውነት እንደው ይሄ ነገር እውነት እንደው ከሆነ ራሱ ካስገደዳት ሀቦ አለ የሀቦ ታላቅ አለ እናትየው አለች፣ ብዙ ሰዎች ወንድሞቿ አሉ፣ መናገር ትችላለች። ማንም አስገድዷችሁ ቀለበት የሚያደርግ የለም። እኔ ቤተሰቦች ካለ ለቤተሰቦች ይናገራሉ። ቢያንስ ቡሩኬ መደበቅ የለበትም። እንደዚ ነገር ከባድ ነገር እናንተ እኛንተ እኮ አሁን ይህን ነገር ቀላል አድርጋችሁ ነው የምታዩት እኮ፣ እንዴ ቀለበት አንድ ሴት ከፍቅረኛዋ ጋር እያለች ከሌላ ወንድ ጋር ሄጄ ቀለበት አደረግኩ ማለት ምን ማለት ነው? ለቡሩኬ እራሱ የምን አይነት ሞራል ነው የሚሰማው? እኔ በጣም ነው የሚገርመኝ ነገር ስንት መናገር ያለበት ሰው እያለ አላውቅም። ብቻ ብቻ ፕራንክ እንዲሆን እመኛለሁ። እኔ ፕራንክ እንዲሆን ነው የምመኘው። እውነቴን ነው የምናገረው። ብሩኬ በዚህ መልኩ ተናዶ ማየቱ ከባድ ነው። እንግዲህ ዛሬ እንደሚያበቃ ሳምተናል። አላቅም ብቻ እውነት ሆነ ውሸት ብቻ አላቅም፣ ተነግሮኛል እንደዛ ነው እና ውዶቼ፣ ፕራንክ እንኳን ቢሆን እኔ ፕራንክ ነው ፕራንክ እንዲሆን ነው የምመኘው። እኔ ደግሞ ሁላችሁም ሀይሚ ላይ ትተማመናላችሁ። እኔ ብቻ ሳይሆን ሁላችንም ሀይሚ ላይ እንተማመናለን። ሀይሚ እንደዚህ አይነት ነገር እንደዚህ የወረደ ነገር አታደርግም። ይሄ ማለት የወረደ ነገር ነው። አንድ ወንድ ጋር ሆነች አንድ ሴት ተገድጃለሁ፣ ቀለበት አድርጊያለሁ ሳት አትናገሪ። ከሱ ጋር እስካሁን መቀጠል ራሱ ምንድን ነው የሚባለው? ይሄ ልጅ መጥቶ ባያወራ ኖሮ ሰደብቀው ነበር ማለት ነው። ይሄን ነገር ፍቅረኛ ሞች ሲባል ወይ ባልና ሚስት ሲባል እውነተኛ ነገርን መነጋገር አለብን። ሀቅ ነገሮችን ማውጣት አለብን። ይሄ ይሄ ነው ትዳርና ፍቅረኝነትን ያበላሸው ወይም ያለያየው ማለት ነው። ከብቷቸዋል። እንደዚህ አይነት ነገሮች ትዳርን ያለያያል፣ ፍቅርን ያለያያል። ይሄ ድብቅ ነገር ያኔ ልጁ ባያወጣ ሀይሚ ደብቀዋለች ማለት ነው ለብሩኬ ይሄ ነገር ደግሞ አይሆንም እውነት ከሆነ ማለት ፕራንክ እንኳን ባይሆን ማለት ነው በጣም የሚደብር ነገር ነው ይሄ ስለዚህ ቤተሰቦቼ ፕራንክ ብላ ብትነግረው ደስ ይለኛል በቁም ነገር እግዚአብሔርን ነው ምላቸው እኔ በጣም ነው የሚያሳዝኑ ሁለቱም እኔ ሀይሚም ሆነ ብሩኬ ክፉ እንዲነካቸው መጥፎ ነገር እንዲሆኑ አልፈልግም መለያየት የሚባለውን ደግሞ የሰይጣን ጆሮ ይደፈን ጠላታቸው በክፉ መያቸው እነሱ ላይ ስሪያ የሆነ ነገር ለሚያደርጉ ለእነሱ ያደርገው እንጂ እነሱ የመለያየት ነገር ሴጣን ጆሮ አይስማው። በቃ እግዚአብሔርን ነው የምላችሁ፣ እግዚአብሔር ይጠብቃቸው። እና ትላንትና ደግሞ ካያችሁ እቺ ሮዚ የምትባል ልጅ መታለች። ያው ብሩኬና ሀይሚ የሆነ ኮሽታ ሲነሳ ማህላቸው ላይ ሮዚ የምትመጣው ነገር አለ ሮዚን። እሺ ሮዚ መጣች እንበል ሐሰን ለምንድን ነው ሮዚን ያመጣት? ምን ምን አስቦ ነው ሐሰን? እግዚአብሔርን ነው ምላችሁ። ይሄ ነገር ላይ ሐሰን ወይም ሮዚ ከገቡበት ማንም የሚፋታቸው የለም። ሮዚንም ሆነ ሐሰንንም ተናግረናል። ሮዚንም ሐሰንን ማንም የሚፋታቸው ነገር ላይ እዚህ ነገር ላይ ከገቡበት ማለት ነው። ይሄ ቪዲዮ ላይ ከገቡበት እነሱ የሆነ ነገር የታቀረ ነገር አለ ማለት ነው። ስለዚህ ይሄ ነገር ለምን መጣች በአሁኑ ሰዓት ስንት ጊዜ የነበረ አሁን ምን አስመጣት ጸብ ሲነሳ ምን አስመጣት ሮዚ የምትባል ሴትዮስ ሀሰንስ ለምን አመጣት ምን ፈልጎ ነው ሀሰን ያመጣት የብሩ የሃይሚ ጠላት እንደሆነች ያውቃል አይደለ ከሃይሚ ጋር ተገናኝቶ አቁም በአሁን ሰዓት ብሩኬን እንደምትወደው እንደምታፈቅረው ያውቃል። ስለዚህ ማምጣት የለበትም ነበር ቤተሰብ እኔ በጣም ነው ግራ የሚያጋቡኝ እኛውን እናያለን ሁሉ ነገር እኮ ማየታችን አይቀርም ቤተሰብ እና ትላንት ማታም ደግሞ ያው እነ ብሩኬ ያ ብሩኬ የሚገርማችሁ ነገር እኔ የተላከልኝ ቪዲዮ እነሱ ያላወጡትን ቪዲዮ እኛ መውጣት አንችልም፣ ቤተሰብ እኔ እግዚአብሔርን ነው የምላችሁ። እነ ቡሩኬ ሲዝናኑ ወጥተው ምናምን ቪዲዮ ይላክልናል፣ ግን እነሱ ያላወጡትን ድብቅ የሚቀርጿቸው ነገር አለ ይልኩልናል። ግን እግዚአብሔርን ነው የምላችሁ እኔ አላወጣም የነሱን ቪዲዮ። እነሱ ሲያወጡት እናወጣዋለን እኛ እና ሲዝን ትላንትና አሁን አሁን ቤካና ብሩኬ ሰላም ነው። የተወዛዘሩ ነበረ እና ደግሞ ትላንት ትላንት አመት በዓል አል ነበር እንትና ነበር ወሳሐና እንት ምን የት ነበር? መድኃኔዓለም መድኃኔዓለም የት ሰፈር ነበረ? መድኃኔዓለም ስሙን ጠፋብኝ ሰፈሩ። እዛ እያከበሩ ነበር ተብሎ ተነግሮኛል። መድኃኔዓለም ቤካ እሱ ምናምን ተሰብስበው ሁሉም ፍፄ ሆነው እያከበሩ ነበር መድኃኔዓለምን ማለት ነው። እና ሰላም ናቸው፣ ምንም ነገር የለም። ሁሉም ነገር ይስተካከላል ብዬ አስባለሁ። ዛሬ እንግዲህ ምን እንደሚከሰት አናቅም። እስቲ ዛሬ አበቃል ተብሎ ሰምተናል። እግዚአብሔር እንግዲህ አለ። በመሀላቸው ገብቶ እነሱን ለማጣላት የሚፈጋፈግ ሰው ቢያቆም እጁን ቢያነሳ ይሻላል። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቻው ቻው።